ለምንድነው እኮ የምታስጨንቋት? እኮ ነው እያልኩ ያለው ተው። ሺህ ዓመት እናስጨንቃት፣ ሺህ ዓመት እናስጨንቃት። ሌላ ነገር ከፈለክ ይኸውልህ፣ እናወራለን። ማን እንደሆነን አታውቅም። ስለማታውቀው ነገር አታውራ። ሰማህ አይደለ? ስለማታውቀው ነገር አታውራ። ማንም ስለሆናቸውን አያገባኝም። በቃ ክፍለ ሀገር ፍቅረኛ አይደለችም። ስለወንድሟ የምታውቀው ነገር አለ ወንድሞ ስሙ ወንድሟ ስሙ ማን? እየነገርኩ ነው እኮ የኔ አባት ሰማኝ። የፈለግከውን ነገር ልታደርግ ትችላለ፣ ግን ነው የምልህ፣ ምንም አይነት ችግር የማምጣት ስልጣኑ የለህም። ሰማርለ ስልጣኑ ምንም የለህም። አባቱ ኖሮ ለሱ ያሉ መስዋዕት ትከፍል ነበር። ጭንቅላት ሳይደማ ነበረ። ወንድሟ አንከዳ ተመጣ ነበር። ስለ ወንድሟ የምታውቀው ነገር የለህም። ማንም ወንጀለኛ እንዲሆን አልፈልግም። ማንም ችግር ውስጥ እንዲገባ አልፈልግም። በተለይ ይሁን ነው የሆነ ችግር ውስጥ ገባ ማለት አንተ እጥፍ ችግር ውስጥ ትገባል። ሰማ አይደለ? የእጥፍ ችግር ውስጥ ገባ እንግዲህ። የሰማህ እኮ እኮ አንተ ማን ስለሆንክ ነው? አንኩ ሁሉም ነገር እንድትነካኝ አልፈልግም። አሁን እሱ ጋር እኮ አንተ እኮ ነው የፈለግኩ አንተ እኮ ነው ወደኛ የመጣኸው አባት አይደለ? አንተ ወደኛ የመጣኸው እኛ በስነ ስርዓት እያስተናግድን ነው። ሰማ በስነ ስርዓት እያስተናገርህ ነው። ጭንቅላት ካለህ ስማ። ሰማርለ ጭንቅላት ካለህ ስማ። በጣም ተረጋግች እያወራሁ። በተረጋጋ እንዴት ነበር የምታወረ? አረሄና ልጅ እግዚአብሔር አረ እባክህን። እሺ አንተ ጉልበተኛ ነህ። እሺ ጉልበተኛ ነህ ትችላለህ። ግን ያለውን ነገር በሙሉ በስነስርዓት ለማስረዳት ሞክር። ለምንድን ነው እኮ የምታስጨንቋት? እኮ ነው እያልኩ ያለሁት አሁን ሺህ ዓመት እናስጨንቃት ሺህ ዓመት እናስጨንቃት። ሌላ ነገር ከፈለክ ይኸውልህ እናወራለን። እሺ፣ እናወራ፣ ደስ እያለኝ አወራሀለሁ። እናወራ፣ ችግር የለውም እኮ ለማውራቱ አይደለ፣ ደስ እያለኝ አወራሀለሁ። ግን እንደዚህ አይደለም የሚመጣው። ወንድ ልጅ እንደዚህ አይመጣበትም። እሺ፣ ሰማህ አይደለ? ፍቅረኛ አይደለችም ሲጀመር፣ ሰማህ። ፍቅረኛ ብትሆን ኖሮ እንደዚህ አታድርግም ነበር ለሷ መታስብ ቢሆን ኖሮ እንደዚህ መታ ከፍቅረኛ ፍቅረኛ አይነት ምናምን እና ብለ እንጂ ብራ ከርዩ አትልም ነበረ። አይው ለጓደኛ እንዳይጎዳ ይሆናል እንዲያልከው፣ ጓደኛ እንዳይጎዳ ጉዳይ ማን ማነው? ነው ጓደኛዬ ማን ነው ማን እንዳይጎዳ ጉዳይ ማን እንዳይጎዳ ነገረኝ። ከዚህ በላይ አሁን ልታገስህ አልችልም። እስካሁን ድረስ ታግሼ ነው ያወራሁት አይደል? አሁን ማን እንደላከ ብቻ ነገረኝ ቶሎ፣ ሌላውን ቶሎ ምንም ሌላ ምንም ማውራህ ነገር የለም። ማን ይላክ? ማንም ልኮኝ አይደለም፣ እኔ ራሴ ማ ማ ያኛ ጓደኛህ ማን ነበር? ሰው እንዱ ስሙ እንደራሱ አያዝልኝም ታውቃለህ። ማ ሄኖክ ነው። ማን ማን ነው? ማን ነበር እሱ? ልኮኝ የመጣኸው ነው? አይ ወለው እንደሚ ነገርኩህ፣ ማንም ልኮኝ አይደለም የመጣሁት። በቃ ከዚህ በላይ ስትጎዳ ማየት አልፈለግም። ከሱ ጋር ስትሆን እኔ ማየት አልፈልግም። ኦኬ አንተ የድሮ ፍቅረኛ ሆነ አይደለም ነገር ፎቶውን አሳያዎቹ የሚገባችሁ ቢሆን እኮ ይገባችኋል። እሺ እንደዛ ነው አይደለ? ሶ አሁን ይህን ፎቶሾፕ ማን እንደሰራለህ ለኔ ትነግረኛለህ። ካልሆነ ካልሆነ እ መረጃ መረጃና ደህንነት ቢሮ እንሄዳለን። ችግር የለው እንደሚሆን ይደረጋል። ሰማኛ አይደለ? መማቀቅ ትፈልጋለህ? ቆይ መማቀቅ ትፈልጋለህ? አፈልግም እሱን ብቻ ነው ከአንተ የምፈልገው። አሁን ቆይ እያስፈራራኸኝ ነው አንተ። መታሰር ትፈልጋለህ አትፈልግም? ምክንያቱም ልንገርህ፣ የሰው ህይወት ላይ የሰው ላይፍ ላይ በእንደዚህ አይነት ቴክኖሎጂዎች ተጠቅመው የሰው ላይፍ ያበላሸ ህግ አለ። ትቀጣል፣ ሰማርለ ትቀጣል። በሱ ስለምትቀጣ ንገረኝ። ከሆኑ ነው ይሰማኛል፣ አይደለ በህግ መሄድ ካለብኝ ይሄዳለሁ። ችግር የለውም። ልንገርህ ልንገርህ ቆይ አንድ ሁለተኛ ደግሞ ልንገርህ ስልክህን ሎኬሽንህን ሁሉንም ነገር ማግኘት እንችላለን። ችግር የለውም። ለሁሉም ወንድ ልጅ ነኝ። እሱን ነገር እኔ እሰጥሀለሁ። ከፈለግ፣ ፍላጎትህ ከሆነ እኔ እሰጥሀለሁ። አይደለም ለመጥፋት እንኳን ካሰብክ ነው እኔ እየነገርኩህ። የምትሰጠኝ ትሰጠኛለህ። ችግር የለውም። ደስ እያለኝ እቀበልሀለሁ። እኔም ግን ለምትንቀሳቀሳቸው እንቅስቃሴዎች እባክህ ገደብ ይኑርህ። ሰማህ አይደለም? ገደብ ይኑርህ። አሁን እኮ እውነታ ሊኖርህ ይችላል። አናቅም። ከዚህ በላይ ላወራህ አልፈልግም። አንዴ አስጨርሰኝ፣ አስጨርሰኝ ምንድነው የምትለኝ? አስጨርሰኝ። ለምን ዝም አትልም? ላንከባልን ለምን ዝም አትለው? አንድ ማንተ አረ በምድ አንተ ዝም በል። እግዚአብሔርን በጣም በጣም ነው የምንጣለው። አረ እስከ ጥግ እንጣላለን እኮ ይውል። በጸባይ ነው እያወራን ያለ ነው አይደል? አረ አረ አረ ባክን የመጣበት መንገድ ትክክል አይደለም። እኔ በጣም እየታገስኩ ነው። እግዚአብሔርን ነው የምለው። በጣም እየታገስኩ ነው። እኔ በምችለው አቅም ስለ ከሰው ጋር መጣላት አባዜ ኑሮብኝ አይደለም እኔ ሰማኛ አይደለ ግን? ለሚመጣ እኮ ለሚመጣ እሺ፣ የፈለግከውን በል የፈለግከው ማለት ትችላለህ ችግር የለውም። ነገር ግን አሁን ይህንን ፎቶ ይህንን ቪዲዮ ከማን እንደተቀበልክ ማን እንደላከ ሁሉንም ነገር ትነግረኛል። ማትናገር ከሆነ ሕግ አለ በሕግ መልኩ መጨረስ እንችላለን። እናንተ ለምን እሷን አታወሯትም? ቆይን ነገር አወራ ናት እኮ ምን ያህል እንደም አወራ ናት እያየህ ያህል አይደለ ወይ? በዚህ መንገድ አይደለም እምታወራው አሁን እያስጨነቃችኋት ነው። እንግዲህ ፈላ እሷ ናት እኮ እየለመነች ነው ያለችው። እኮ ወንድሜን እየለመነች ያለችው እሷ ናት። ተዋት በቃ። አልተዋትም። በቃ ተዋት። ፍቅረኛው ናት። ጓደኛህንም ንገረው። ወይኔ ፍቅረኛው ነች። ፍቅረኛው ነች ማለት የኔ አማች ነች ወደፊት። ሰማኸኝ አይደለ? ፍቅር የማይገባው ልጅ እኮ ነው። ፍቅረኛዋ ናት እያልከኝ አለ። ለእሱ እኮ አትገባትም እኮ። እንዴት ነው የሚገባው? በእግዚአብሔር አንተ በጣም ትለያለህ በጣም ነው የምትለየው አንተ ስለ እውነት ነው በጣም ትለያለህ ግን እያስረዳሁን አይገባህም ወይ ፎቶ ማን እንደሰራልህ ነገረኝ ችግር የለውም ትንንሽ ኤዲተሮች እንደሆኑ ሁሉንም እናውቃቸዋለን በዙሪያችን አሉ የሎኬሽን ባለሙያ አለ አጠገባችን ሰማርለ የስልክ ባለሙያ አጠገባችን አለ ችግር የለውም የአንተን ስልክ ሀክ ማድረግ አያቅተንም ማን እንደሰራልህ ማግኘት አያቅተንም ግን አሁን ውሰደኝ እንሂድና ያለውን የሰራልህ ሰው አሳየኝ። እሺ ፎቶሾፕ ነው እውነት ነው ንገሪኝ። ፎቶሾፕ ሊሆን አይችልም። በዚህ ነው ደረጃ አራት፣ ጭራሽ አንድ ነገር ምክንያቱም። እሺ ከየት መጣች? የእሷን ባክግራውንድ እንደምታውቀው ነገር አለ ሲጀመር ማለት ነው። አንተ እሷን የት ነው የምታውቃት? አሁን እየጠየቅኩ ያለሁት ነገር ካለ ሰማኝ አይደለ? ብዙ ነገር አሳልፈናል ብለ እየቀወጥከው ነበረ። ይሄው የት እንደማውቃት ነው አይደል? የምትፈልገው እሷን ማውቃት ክፍለ ሀገር ነው ክፍለ ሀገር አይደለ። የት ክፍለ ሀገር እ ምን አገባስ? አረ እሺ፣ አያግባኝ። ችግር የለውም እሱን በደንብ ማስወራህ የሆነ ቦታ ሊኖር ይችላል። አስወራሃለሁ። ችግር የለውም ለእያንዳንዱ ነገር ሰማኝ አይደለ? ብዙ ነገር ሊሆን ይችላል፣ ግን ጭራሽ አላምንህም። ምክንያቱም ለእያንዳንዱ ለምጠይቅህ ጥያቄዎች ሁሉ መልስ የምትሰጠኝ ከሆነ በስነ ስርዓት መልስ የምትሰጠኝ ከሆነ ላወራህ እችላለሁ ስልህ ቅጣትን ላቀልልህ እችላለሁ። ሰማህ አይደለ ይኸውልህ፣ ቅጣት ምናምን እያልከውን እንትን አትበል። ወይኔ ጉዴ ፈላ። አንተ ለምርም አታዳምጠው? ማን እንደሆነ አታውቅም። ስለማታውቀው ስለማታውቀው ነገር አታውራ። ሰማህ አይደለ ነገር አታውራ። ማንም ስለሆናቸውን አያገባኝም። በቃ እሷን የት እንደማቃት ነው? ክፍለ ሀገር ነው። ፍቅረኛ አይደለችም። ስለወንድሟ የምታውቀው ነገር አለ። ወንድሟ ስሙ ማን? ወንድሟ ስሙ ማን? ሁኔታው በጣም እሺ። ወንድሟ ስሙ ማን? አሁን እኮ እሱ ላንተ መንገር አይጠበቅብኝም። የተገናኘንበትን ነገር ልንገርህ አሁን በምን ተገናኛችሁ? ክለብ ስትጨፍሩ ወይ የት የት? ሲጀመር ልጅቷ ቁጥብ ናት። እንደዚህ ነገር አታድርግም። ስለ አንተ ማጣራት ኮች እያሉ አሁን አሁን በመተባወር ራሷት ስለ አንተ ማጣራት ኮች እያሉ የት የት እንደነበርክ አውቃለሁ። አሁን የመጣህበትን አውቃለሁ። የእኔ አባት ተው፣ አንጎሻሽ ሜክሲኮ አካባቢ አንነበርከው ሎኬሽን ኮ ሜክሲኮ ይል ነበር። ለምን ትዋሻለህ? ከሜክሲኮ አይደል የመጣኸው? ሜክሲኮ ማን እንዳገኘህ ልንገርህ? እሺ ንገረኝ። ሜክሲኮ ማን እንዳገኘህ ልንገርህ? ከዚህ ነው። አሁን ለምሳሌ የሄደው ማን ነበረ ስሙ? ወንድምህ እንጠራለን። የሱን እናት ነገር እንዳገኘህ ነው። ስለ ዝምድና እንዳላችሁ እናውቃለን። ከዚህ እንደሆነ እናውቃለን። ተርተኛል። የሱን እናት አግኝታ እንደመጣ ነው። ሁሉ ነገር ስጀመር ማለት ነው ያለው ሎኬሽን በሙሉ እየተናገረ የነበረው ተርተኛል ከማን ጋ እንደነበርክ ራሱ ማወቅ ይችላለሁ፣ ችግር የለውም። ሜክሲኮ እንደነበርክ ግን ነበረ ካላወቅ እኮ ጉዳይ አይደለም። ማንም ሰው እኮ ይሄን ሊያውቅ ይችላል እኮ። ምንም አሁን አሪፍ ነገር እየነገርከኝ አይደለም። እሺ ማን ማንን ልጥቀስል? ማንም ማን ልጥቀስል? የአንተን ኮንታክቶች ስለ ሮቤል ልጥቀስ ወይንስ ስለ ህሊና ልጥቀስ? አይ አሁን አስፈላጊ ሆኖ ሱ ማጣራት ሲያውቁ እየነገርኩ፣ አባቴ በምትሄዳቸው እርምጃዎች በሙሉ ከጀርባ አለውኝ ችግር ይል እሱን ማጣራት ለአንተ አይጠቅምም፣ እኔን የማይጠቅም ማለት ነው። ግፋበት እኮ። ግን አይጠቅምም እሱ ማጣራቷን እኮ ማጣራቱን እንዴት እንደማይጠቅመኝ እኮ እናየዋለን። ሪዛልቱን እኮ ማየት እኮ ነው አደለ እንዴ? ከበእምነት ጋር የነበረህን ግንኙነት ላላቅ እችላለሁ፣ ግን አውቀዋለሁ እያልኩ ነው። ለወደፊት ቢያንስ በዚህ ተገንዘብ፣ በዚህ እውቀት ይኑርህ። ሰማ አደለህ ይሄንም ማወቅ ያቃ ይሄንም ማወቅ ኩል ለኔ እኮ ኖርማል ለው ባክግራውንድ ይሄን አልኩኩ ሰማርለ የነገ ባክግራውንድ ነገ ልታደርገው የምችለውን ሁሉ ላቅልህ እችላለሁ። ችግር የለው ብለኝ። እስቲ ወቅልኝ። አንደ አ አቅልላን ሰማኸኝ አይደለ? አቅልሀለሁ። ችግር የለው። ለእያንዳንዱ ነገር ለምታደርጋቸው ነገሮች ግን ሪስክ ነው። ሰማርለ ለምትራመዳቸው እርምጃዎች በሙሉ ተጠንቀቅ። ሰማኛ አሁን እውነቱን ንገረኝ። እውነቱን ብቻ ንገረኝ። ይኸውልህ እውነቱን እውነቱን እየነገርኩ ነው ሲጀምር ማለት ነው። ስልክህ ላይ ያለውን መደለት ይችላል። ችግር የለውም። ማካ አድርጊ። በምን ላሳይ? ምንም የሚያጨናንቅ ነገር የለም። ሌላ ፋይል፣ ሌላ ፍላሽ ላይ ምናምን ገልብጠህ ሊሆን ይችላል። እሱንም ፈልግ ያገኛሉ። ችግር የለውም። ቃል ነው መጀመሪያ ፎቶዋን የላከልኝ። እሺ ተመቸዋት፣ በቃ ተመቻቸን። አውሯት፣ እሷን አንተ አውርታት አንተ እሷን አውርተሀት አላወራሀትም? ማመን አለማመን አለማመን አንተ ፋንታ ነው። ልጅቷ እኮ ባገና እኮ ምንም እንደሌላት እኮ ነው። እናቆኛ ሁለት አመት ሙሉ እኮ በፍቅር ነው የቆየ ነው። እሱን እናጣራለን ችግር የለውም። እሺ ቀጥል። አሁን ከኔ ጋር በትንሽዬ ነገር ተጋጭታ ነው አሁን ከማን ጋር ነው? ከዚህ ከጓደኛህ ጋር የሆነችው። በምን ጉዳይ የተጣላችሁ? እሱ አንተን አይመለክትህም። እራች ያልሆናችሁበት ሰማኝ አይደለ? በምን ተጣላችሁ? እንኳን ስለ ምላሽ ልትሰጠኝ አልቻልክም እኮ። እሷ አንተን አይመለከትም። አሁን ማወቅ የፈለከውን ነገር አውቀሃል አይደል? እኮ በምን ተጣላችሁ? ከእሷ ጋር አብራችሁ ነበራችሁ? አብራችሁ አብረን ነን አልከኝ አይደለ? አብራችሁ ከሆናችሁ በምን ተጣላችሁ? ከእሷ ጋር ነው እያልኩ ያሉት። አጭር ጥያቄና አጭር መልስ ነው። ፈልጉ ጋር ሰማኝ አይደለ? በምን ተጣላችሁ? እኮ እሷ አንተን ይመለከታል። አግባኝ አለች ወይንስ ላገባትማ እንደነበርከው ራሷ ነግረው አለች? አታገባት ስለማታገባት ምክንያቱም፣ ብታገባት ኖሮ ማ እስከ ዛሬ ታገባት ነበረ። ብቻዋን አትሆንም ነበረ፣ የወንድሜ ፍቅረኛ አትሆንም ነበረ። ብታገባት ኖሮ ያኔ ማለት ነው። ሲጀመር እሱን እኮ እኔ ለማናደድ እኮ ብላ እኮ የያዘችው ነገር እኮ እኔ አውቄባታለሁ። እሱ ለማናደድ ብላ ነው ከሱ ገር አረ ነገር ወንድም ተው ተው፣ ለምን አንተው ለሄዳት? እሺ ባትወደው ኖሮ ለእሱ ያሉ መስዋት ትከፍል ነበረ? ጭንቅላቷ ሰው ይደማ ነበረ? ወንድሟን ክዳት መጣ ነበረ? ስለ ወንድሟ የምታውቀው ነገር የለም። ከወንድሟ ጋር ምን ያህል ጊዜ እንዳሳለፍን የምታውቀው ነገር የለም። ቢያንስ እንኳን ነው የምልህ፣ ይህን ነገር አጣርተ መምጣት ነበረብህ። ከሰው ጋር እንደዚህ መሻወድ ምናምን ምናምን የሚለውን ነገር ለማወቅ ቢያንስ አጣርተ መምጣት ነበረብህ። ግን አሁን ምንም አማራጭ የለም። አማራጭ ስለሌለ ያለውን ነገር በሙሉ አፍረጥርጣ ንገር። ሰማኝ አይደለ? ይው ለየ ነገር ነው አሁን ያለው። በቃ አንድና አንድ ነገር ነው። ነገር ነገር መሄድ ትፈልጋለህ አይደለ? ቶሎ መሄድ ትፈልጋለህ? አ ፈልጋለሁ በቃ እንዳታመልጥ እሷም እንዳታመጣ ሶ አሁን ላወራ የፈለግኩትኝ ከእሷ ጋር መሆን ትችላለህ። ሰማኝ አይደል መሆን ትችላለህ። ምን ትነግረኛለህ? ከእሷ ጋር መሆን አለብኝ። ግን አንተ አይደለም እሱን የምትወሰንልኝ። እዚች ጋር እንዳትሆን ማድረግ እችላለሁ። ሰማኝ አይደል ማን ስለሆንክ ነው እንደዚህ ማድረግ እችላለሁ? ማን እንደሆንኩ? እሺ፣ እኔ ከአንተ ሚኒ ሰው ጋር ነው የምትጣላት አልፈልግም። ሰማኝ አይደል በጣም ተራ ሰው ነው። እንደተረዳሁት ከሆነ ወሬዎች ሁሉ የተራ ናቸው። እሺ ሰማኝ አይደል ወሬዎች ሁሉ የተራ ናቸው። ወሬ አነጋገርህ እራሱ ዜር እራሱ ያስጠላል። ሰማህ አይደለ? ለምታወራው ነገር ሁሉ ለከት ይኑርህ። እኔ አክብሬ ነው እያወራሁ ያለሁት፣ በማስረጃ ነው እያወራሁ ያለሁት ሰማኸኝ። ይኸውልህ አሁን እኔ ከእንዳንተ አይነት ሰው ጋር ለመከራከር አይደለም የመጣሁት። እሺ እኔ ጉድ ይፈላ። እሺ ጋር ይኸውልህ፣ ሌላ ነገር በሌላም ነገር ከሆነ እኮ በሌላ ነገር ልንፈተው እንችላለን አይደል? እንዴ እሺ፣ በምን እንፈተው ነገር አሁን እኮ ነገሩን ለመፍታት እኮ ያለሁት ማለት ነው። ለእናንተ ስል ሳይሆን ለበምኒ ስል፣ እስካሁን እያወራሁ ያለሁት ለበምኒ ስል ነው። ሌላ ምንም ልታገሳችሁልህ። በጣም እናመሰግናለን። በጣም ነው የምናመሰግን፣ ግን ያለውን ነገር በስነ ስርዓት ንገረኝ። ችግሩን እንድፈታ ልትፈልጋለህ አይደለም? ይህን ሁሉ ለማጣራት ነው እያደረግ ያለሁት። አሁንም ድረስ ይሰማኛል። አንተ ችግሩን የምትፈታው አንተ ማነና ነው? አንተ እኮ አሁን ተራሰው ነው። ተራሰው ነኝ ኔ ተራ ሰው ሊሆን እችላለሁ፣ ግን ማንም ጣጣ ውስጥ እንዲገባ አልፈልግም። ሰማኸኝ አይደለ? ማንም ወንጀለኛ እንዲሆን አልፈልግም። ማንም ችግር ውስጥ እንዲገባ አልፈልግም። በተለይ ዮና ዮና ችግር ውስጥ ገባ ማለት አንተ እጥፍ ችግር ውስጥ ትገባል። ሰማህ አይደለ? የእጥፍ ችግር ውስጥ ትገባል። እባክህን እየነገርኩህ ነው አሁን። ሰማህ አይደለ? በጣም እንጃ እንዴት እንደማስረዳ አላቀ ስለ ብታቀን ኖሮ እንደዚህ አትልም ነበረ። ብታቀን ኖሮ በስነ ስርዓት ታወራ። እንዳንተም ማውቀቁ በጣም ቀላል ነገር እሺ፣ አላወቅህማ። ቀላል ነገር ነው፣ እያየ ነው። ቀላል ነገር ነው። የሚዲያ ሰዎች ነን አይደል? የሚዲያ ሰዎች እስከሆነ መጠን ልኛን ለማወቅ ቀላሉ። ላንተ ግን አላደረግኩ ሰማርለ። ብታደርገው ኖሮ ስለኛ ማወቅ ትችል ነበረ። ለምን አታዳምጠው? እየነገርኩ ነው እኮ የኔ አባት። ሰማኝ፣ የፈለግከውን ነገር ልታደርግ ትችላለህ፣ ግን ነው የምልህ ምንም አይነት ችግር የማምጣት ስልጣኑ የለህም። ሰማ አይደለ ስልጣኑ ምንም የለህም። እየነገርኩ ነው። አሁን በጣም እየታገስኩ ነው። ስለ እውነት ነው የምልህ። በጣም በዚህ ሁሉ ነገር ውስጥ እጅህ ካለበት፣ ሰማኝ አይደለ እጅህ ካለበት እኔ ነው ያድርግ። ይኸውልህ ልታስፈራራኝ አሁን አትሞክር። እኔ ምንም ልፈራልህ አልችልም። እስኪ ምንም ለማስፈራራት አትሞክር አሁን። እስኪ ማስፈራራት አይደለም እየነገርኩ ነው ማስፈራራት እኮ ኖርማል ነገር ነው፣ ግን እየነገርኩ ነው እያንዳንዱን ነገር እያስረዳሁ። ቆይ ለምን መናገር የፈለግከውን ነገር በቀጥታ አትናገርም? እሺ በቀጥታ ልንገርህ በእምነት ይኸውና፣ በአንተ ምክንያት አሁን ባመጣኸው ሪዝን አለ አደለ፣ ይሄ ትርኪ ሚርኪ ፎቶ የሆነ ነገር ሆኖ ባገኝ፣ ስለ እውነት የመጨረሻ ነው የሚሆነው። ይሰማኛል አይደለ የመጨረሻ ቶ ምንም ላላደርግህ ይችላሉ። በህግ እንሄዳለን፣ ችግር የለም ህግ ይፈተዋል። ሁሉንም ነገር ሰማህ አይደለ? ምክንያቱም ቪዲዮዎች አሉ። ስዝት ነበረ ከቅድም ጀምሮ ሰማህ አይደለ? ስዝት ብቻ ሳይሆን የሰው ፍቅረኛ የሰው ፍቅረኛ ላይ ሌላ ነገር የማምጣት እቅዱ ሁሉ ነበር። በምኒ ናት፣ የሰው ፍቅረኛ የወንድሜ ፍቅረኛ። አሁን የማን ታድያ እንድትሆንልን ያሰብከው? ይኸውልህ አሁን ወደዛ ሆነህ አውራኝ ነው ጋር የማን እንድትሆን ታድያ ያሰብከው የራስህ ያንተ አይደለችም ማመን አለ ማመን ስለ ጮክ ነጭ አይው ለሰላጮክ አይደለም ሆነስ ይችላል አይደለችም እያልክ በጮኸ አይደለም እሺ በጮኸ እና በምንድን ነው አንተ እኮ ጮኸን ልታስረዳ የነበረው አይደል ጮኸ ነው ሁሉንም ነገር ልታስረዳ ነበረው እኔ ተረጋግቼ ስላወራሁ ሆኖ ነው አይገባችሁም እንዴት ነው እኔ ነው ጥፋተኛው ሁላ ከእናንተ ጋር ማውራቴ ከእንደ እናንተ አይነት ሰዎች ጋር ማውራቴ እኔ ነው ጥፋተኛ እሺ በጣም ጥፋተኛ ልትሆን ትችላለህ፣ ግን በጣም አክብሬ እያወራው ነው። ማስረጃ ሊኖር ይችላል። ከእምነት ጋር ግንኙነት ኖሮ ማስረጃ ሊኖር ይችላል። አናቅም። እሺ፣ ግን ይህን ነገር ችግር ውስጥ እንዳትከት፣ ራስህን ችግር ውስጥ እንዳትከት። ሌላ ነገር አመጣለሁ ብለ ጭራሽ ራስህ ሌላ ጣጣ እንዳታመጣ። ፕሊስ፣ እባክህን፣ ፕሊስ፣ እየነገርኩን። ተረጋጋ፣ ተረጋጋና ነገሮችን ለማስረዳት ሞክር። እውነት ይሁን ውሸት የምናውቀው ነገር የለም ሰማህ አይደለ ወንድሜ እንደዛ ሆኖ መሄዱ ራሱ ልትቀጣ ይገባል ግልጽ ነው እኔ እኔ ስለ ወንድም አያገባኝም እንደዛ ሆነ አልሆን አያገባኝም ሲጀመር መጀመሪያም እየደከመ ነው እሱ ከቻልክ ምከረው እንደዛ እንዳይሆን እሺ ችግር የለው ማን እናንተ ተገናኝተን ማውራት እንችላለን ቀጣዩ ስለ ቀጣዩ ሰማህ አይደለ ስለ ቀጣዩ ስለምትሆነው ነገር በእያንዳንዱን ነገር ማውራት እንችላለን። ከፈለኩ ስልክ ምናምን ቶ ልፋት አስፈልገው ሄና መሄድ እንችላለን። እሺ ግን እንደዚህ አይደረግም። ሰማህ አይደለ ወንድ ልጅ እንደዚህ አያደርግም። በወር አይደለም ሁሉንም ነገር እሺ፣ በተግባር አሳኪ ሲያስጠላ በእግዚአብሔር ና ዮና ሄና ናኒድ በጣም ይህ ሰውዬ በጣም ችግር አለበት። እንደተረዶኝ ከሆነ ማለት ነው እና ይህን ነገር ከአጭሩ ነው መቁጨት ያለብን ብዬ ነው ማስበው እንደ እና ጥሩ አይደለም ሁኔታው ያለበት ሁኔታ እና እስቲ ሁሉንም ነገር ከጀርቦኜ ለማጣራት እሞክራለሁ። ተመልካቾች እና እስቲ ትንሽ ችግር ላይ ነው ያለው አሁንም ማለት ነው እና ትንሽ ነው በጣም ከባድ ሰው ነው እግዚአብሔር እኔ እንደዚህ መደንፋቱ ምናምን ሆኖ ሳለ ይህን ሁሉ ነገር መፍጠሩ ምናምን ለኛ ኖርማሉ እና እስቲ ነገሮችን ለማጣራት እሞክራለሁ ሁሉንም ነገር እና በእርግጥ ያው ብዙ ነገሮች ተፈጥረዋል ግን የመጣበት ወይ ትክክል አይደለም ጭራሽ ትክክል አይደለም በቃ ይህን ነገር በጣም ፈርዘር መሄድ እንዳለብኝ ነው እየተሰማኝ ያለው ሁሉንም ነገር እናጣራለን። ያው በምን ታድርገዋለች አታድርጎ ማቀው ነገር የለም። በእርግጥ በቃ ግን ያለውን ነገር እዛ ጋር ደግሞ እየተፈጠረ የነበረው ነገር ጭራሽ አውቀዋለሁ እያለች ነው እና የምታውቀው ከሆነ ደግሞ እንዴት ታውቋለች የሚለውን ነገር ሁሉንም ነገር ከሷ መጠየቅ ሳይኖርብኝ አይቀርም። እስቲ ወይ ከእሷ ጋር ተገናኝቼ ማውራትም ካለብኝ አውራት አለው እሷን። ከዛም በኋላ የሚቀጥለውን ነገር አብረን የምናየው ይሆናል ያው የሆናን ማረጋጋት መቻል አለብኝ። ና ስ ወደ የሆና እንሄዳለን። እንግዲህ ተመልካቾች ስላያችሁን በጣም እናመሰግናለን። ብዙ ነገሮች እየደረሱብን ነው፣ ግን እስቲ ከፈጣሪ ጋር ደግሞ ሁሉንም ነገሮች ለማስተካከል እንሞክራለን። ስለነበረን ቆይታ ከልብ እናመሰግናለን። እንግዲህ ስላያችሁ ጭቅጭቃችን ነው። በቃ ሁሉም ና እስ ተመልካቾች እንወዳችኋለን። ለማንኛው ከጎናችን ስለሆናችሁ እናመሰግናለን። ያው ቤተሰቦቻችን ስለሆናችሁ ይህን ሁሉ ነገር ለእናንተ አሳልፈን እያሳየናችሁ ያለ ነው እና ያው ከጀርባ መጨረስ እንችል ነበር። ነገር ግን ያው ሁሉን ነገር ማየት ስላለባችሁ ጭምር ነው እና በጣም ነው የምናመሰግናቸው፣ በጣም ነው የምንወዳችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ጠብቁ። ያው እንግዲህ ቢያንስ ይህን ቻናል አስር ሺህ እናስገባው እና እስቲ ያሉትን ነገሮች ደግሞ አብረን የምናይ ይሆናል። አብራችሁን ቆዩ። እናመሰግናለን። ቻው።